ውፍረታችሁን ለመቀነስ በጣም የተወሳሰበ የአመጋገብ ስነስርዓት ግዴታ አይደለም። ቀለል ባለ መንገድ ለረጅም ጊዜ በመጾም ሰውነታችሁን ሳትጎዱ ካሎሪም ደግሞ ያንዳንዱ ምግብ ካልኩሌት እያደረጋችሁ ሳትሰቃዩ በቀላሉ ተአምራዊ በሆነ የሰሀን ዲዛይን ሰሀናችሁ ላይ በምታስቀምጧቸው የምግብ አይነቶች በቀላሉ ራሳችሁን ካሎሪ ዴፊሲት ውስጥ እያስገባችሁ ውፍረትን መቀነስ ትችላላችሁ በዛሬው ቪዲዮ ለብዙዎች ውፍረት መቀነስ ያገዛቸውን ይህንን ተአምራዊ የሆነ ሳህን እያንዳንዱ ፖርሽን መጠኑንና የምግብ አይነቱን በደንብ አድርጌ ያብራራላችኋለሁኝ። እስከ መጨረሻው አብራችሁኝ ቆዩ። የመጀመሪያው 50 ፐርሰንት የሳህናችሁን ክፍል የሚይዘው አትክልቶች ናቸው። አትክልት በነገራችን ላይ በጣም በሚገርም ሁኔታ ውፍረትን ለመቀነስ የሚገርም ምግብ ነው። እንዴት እንደሆነ ታውቃላችሁ? በውስጡ ከፍተኛ የሆነ ፋይበር አለው ቮሊዩሙ ብዙ ነው። ስለዚህ ሆዳችንን ጥግብ አድርጎ ነው የሚይዘው። የሚገርመው ደግሞ ገራሚ ገራሚ የሆኑ ኒውትረንቶች አሉት፣ ቫይታሚንስ፣ ሚኒራልስ በውስጡ የሚገራርሙ ለሰውነታችን የሚጠቅሙ ንጥረ ነገሮች አሉት። ከዛ ደግሞ በጣም የሚገርመው ነገር ምንም አይነት ካሎሪ የለውም። ስለዚህ በዜሮ ካሎሪ ሰውነታችን እየሸወድ ነው። በዜሮ ካሎሪ ግን ለሰውነታችን በጣም በሚጠቅሙ አይነት ምግቦች ሆዳችን፣ አንጀታችን፣ ጨጓራችን በደንብ አድርጎ እንዲጠግብ ያደርጋል። ስለዚህ የሳህናችሁን ሁሌም ሃምሳ ፐርሰንቱን ከምትበሉት ግማሽ የሚሆነውን አትክልት ማድረግ እዚህ ላይ በጣም ጥሩ የሚባሉትን አትክልቶችን ጠቆም ላድርጋችሁ። ጥቅል ጎመን፣ ሰላጣ፣ ያበሻ ጎመን፣ ዝኩኒ፣ ብሮኮኒ፣ የአበባ ጎመን፣ ቆስጣ እንደዚሁም ደግሞ ስፒናችና ካሮት፣ ሽንኩርት እነዚህን በተለያየ አይነት አሰራርና በተለያየ ጊዜ እየቀያየራችሁ ነገር ግን የሳህናችሁ ሁሌም ግማሽ ክፍል መያዝ ይኖርባቸዋል። አልጠቁማችሁም አላልፈው ነገር እነዚህ ምግቦች ሆዳችንን ያዝ በማድረግ ብዙ እንዳንበላ ያደርጉናል። አንድ ሌላኛው ደግሞ አሰራራችሁ ላይ ዘይት የምታበዙ ከሆነ ዘይቱን የምጠብሱት ከሆነ አሁንም አስቸጋሪ ሊያደርገው ስለሚችል አሰራራችሁ እስቲምድ የሆነ ወይም በውሃ የማፍላት ቦይል የማድረግ አይነት አሰራር ቢሆን ተመራጭ ነው። ሌላኛው የተአምራዊ ሳህናችን ሩብ ክፍል ደግሞ የሚሆነው ወይም 25% የሚሆነው ደግሞ ፕሮቲን ነው። ፕሮቲን ቶሎ የመጥገብ ስሜት እንዲኖረን እሱን በመፍጨቱ ውስጥ ሰውነታችን ሌላ ኃይል እንዲያወጣ በማድረግ ጡንቻችን እንዲጎለበት በማድረግ እና ስኳራችንን እንድንቆጣጠር አይነተኛ ምግብ ነው። እዚህ ላይ ቆንጆ የሚባሉ ፕሮቲኖችን ጠቁሚያችሁ ልለፍ። እንቁላል፣ ዶሮ፣ አሳ እና ጥራጥሬ እህሎች ማለት እንችላለን ለምሳሌ እንደ ባቄላ፣ ሽምብራ፣ ቦሎቄ አተር አይነት ምግቦችን እንደ ፕሮቲን 25% ከነዚህ ውስጥ የፈለጋችሁትን መምረጥ ትችላላችሁ። ሶ በተለያየ ቀን አሁን የዘረዘርኳቸውን ለተለያየ ቀን ማድረግ ማለት ነው። ሌላኛው 25% የሚሆነውን ወይም ሩብ ክፍል የሚሆነውን የተአምራዊ ሳህናችንን የሚሸፍኑት ደግሞ ጤናማ ካርቦሃይድሬቶች ናቸው። ጤናማ ካርቦሃይድሬቶች የረሃብ ስሜት ቶሎ እንዳይሰማን በማድረግ ስኳራችን ደግሞ ቶሎ እንዳይጨምር በማድረግ ለውፍረት መቀነስ አይነተኛ ናቸው። እነዚህም በውስጣቸው በፋይበር የበለጸጉና አሰር ያላቸው ያልተፈተጉ እህሎች ናቸው። እነዚህም ውስጥ ቆንጆ የሚባሉትን ጠቁሚያችሁ ልለፍ፣ ጤፍ እንጀራ፣ የገብስ ዳቦ፣ አጃ፣ ስኳር ድንች እና ብራውን ራይስ ወይም ደግሞ ጥቁሩ ሩዝ ናቸው። አሁን አንድ ወሳኝ የምግብ አይነት ይቀረናል። እሱም ቅባታማ እህሎች ናቸው። በዚህ በምንመገበው ውስጥ ኦሊቭ ኦይል አቮካዶ ለውዝ እና ቅባታማ እህል የሚባሉት ወይም ዘር የምንላቸው እንደ ተልባ፣ ኑግ፣ ሱፍን በተለያየ አይነት አሰራር ሰላጣ ውስጥ በማድረግ ሊሆን ይችላል፣ ኦር ቅንጨው ላይ በማድረግ ሊሆን ይችላል። ቅድም ከጠቀስኳቸው 50 25 25 ከጠቀስኳቸው ውስጥ እነዚህን በአንድ ማንኪያ ያልበዛ መጠቀም ያስፈልጋል። ምክንያቱም እነዚህ ለሰውነታችን የስኪን ውበት እንዲኖረን አይምሯችን ጤና እንዲኖረው የሆርሞን ባላንስ እንዲሆን ይጠቅማሉ። ነገር ግን የነዚህ መብዛት ደግሞ ውፍረት ለመጨመር ጠንቀኛ የሆነ ምክንያት ስለሚሆን እሱ ውስጥም ላለመግባት መጠናቸውን በጥንቃቄ መጠቀም ያስፈልጋል። እዚህ ላይ ለሁሉም ወሳኝ የሆኑ ሶስት ወሳኝ ምክሮችን ልጨምርላችሁ። ምግብ ከመብላታችሁ ከ20 ደቂቃ በፊት ውሃ ብትጠጡ፣ ምግባችሁን በዝግታ ብትበሉና ራት ስትበሉ በጊዜ መብላት ብትችሉ ተመራጭ ነው። ይሄንን አመጋገብ ለተወሰኑ ቀናቶች ስታዩት ውጤቱን ታያላችሁ። ቪዲዮ ከተመቻችሁ ላይክ፣ ሼር ማድረግ እንዳይረሳ፣ ሰብስክራይብ ማድረግ፣ ሌሎች ቪዲዮዎች እንዲመጡ የኖቲፊኬሽን ደውል ምልክቷን ይጫኑ። በሌላ ቪዲዮ እስከምንገናኝ ቸር ሰንብቱ።